ይህ የላሜራ ብረቶች ዋጋ በአሁኑ ሰዓት ስንት ብር እየተሰራ ይገኛል? እንግዲህ ይህ የምትመለከቱት ቤት በወርጌሳ ናስ ሜዳ ላይ የተገጠመ አንድ ወንድማችን ቤት ነው። እንግዲህ ለዚህ ቤት ምን ያክል እንደወሰደ ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። በተለይ ደግሞ በቅርብ ማሰራት ወይም ማስገጠም በሮችን ካሰባችሁ ወሳኝ የሆነ መረጃ ነው። ቪዲዮ ላይክ በማድረግ ጀምሩት። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የዶ ምልክቱን በመጫን ቤተሰቡ ነው አሰላሙ አሌይኩም ወራህመቱላህ በረካቱሁ። ሰላም እንደትናች ውድ አብዱላህ ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ ከነጋ አልሐምዱሊላህ፣ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይዛለኝ። ውድና የተከበራችሁ ተመልካቾች የላሜራ ዋጋ ወይም የቤታችሁ በር ማስገጠም ስታስቡ በአሁኑ ሰዓት ስንት ብር የተሰራ ይገኛል ብዙ ጊዜ በተደጋጋሚ እንግዲህ አቅርበልን ባላችሁት መሰረት ዛሬ እንግዲህ የጀላችሁ የቀረብኩት 7 በ4 የተሰራ የሆነ ሰርቪስ ነው። እንግዲህ ትልቁ ቤት ከሰራችሁ በኋላ ሰርቪስ አብዛኞቻችሁ እንግዲህ ትሰራላችሁ። የማይቀርም ስለሆነ በተለይ ደግሞ ምሪት ላይ የምትሰሩ እህት ወንድሞች ፕላኑም የሚፈቅደው 7 በ4 የሆኑ ናቸው። ብዙ ጊዜ የሚሰሩት ማለት ነው። ቦታው 200 ካሬ ከሆነ 7 በ8 ሰርታችሁ የሚተርፈው ቦታ በህጉ መሰረት 7 በአራት ወይም 33 ቆርቆሮ የሆነች ሰርቪስ ነው የምሰሩት። አንድ ኩሽና ና አንድ አንድ ክፍል ሌላ ትርፍ ይኖረዋል። ከዛ ሸዋር እና ሽንት ቤት ማለት ነው። ወዲየ በሮቹ ስንሄድ አራት በር ይኖረዋል። ያ ማለት ወዲየ ክችሉ እና እኛ አንዷ ሰርቪስ ወይም ክፍሏ አንድ መስኮት አንድ በር ይኖራቸዋል። ከጀርባ እንደገና ሽንት ቤት እና ሸዋራ አለ። ለነሱ ደግሞ በር ይኖራቸዋል ማለት ነው። ስለዚህ እነሱን ጨምሮ እንግዲህ ሁለት መስኮት እና አራት በሮች የሚያስፈልጉ ይሆናል ማለት ነው። ይህ የምትመለከቱት እንግዲህ ትናንት የተገጠመ የሆነ ሰርቪስ ነው። በአሁኑ ሰዓት እንግዲህ ማሰራት ብታስቡ አሁን የጠቀስኩላችሁን የሚያክል ከጀርባ የምትመለከቱት ይሄ የሽንት ቤትና ሸዋሯ ናቸው ማለት ነው። ስለዚህ በአሁኑ ሰዓት ማስገጠም ብታስቡ ስንት እንደሚፈጅባችሁ የምነግራችሁ ነው የሚሆነው። የትልቁ ቤት ወደ ትልቁ ቤት ስንሄድ ቤቱ ሂሳብ እንዲሁ ለማውጣት አይሆንም አንደኛ የብረቶች ደረጃ አላቸው። አንደኛ፣ ሁለተኛ፣ ሶስተኛ የሚባሉ አሉ። እነዚህ ላይ ጥንቃቄ ያስፈልገዋል። ደረጃ አንድ ማሰራ ካሰባችሁ ሂሳቡም ይጨምራል። ደረጃ ሁለት ደረጃ ሶስት እያለ የብረቶቹ ሁኔታ ዋጋቸውንም ይለያየዋል ማለት ነው። እንዲሁ ሰባ በስምንት ለሆነ ቤት ወይንም ደግሞ መቶ ቆርቆሮ ለሆነ ቤት ስንት ብር ይፈጃል ለበር ብላችሁ በተደጋጋሚ የተለያዩ ጥያቄዎች ትጠይቃላችው። እንዲሁ ከዛ ላይ ተነስቼ ኔ መልስ መስጠት አልችልም። ምክንያቱም አንደኛ በየትኛው ብረት እንደሆነ መታወቅ ያለበት፣ ሁለተኛ ደግሞ ቤቱ መለካት ይኖርበታል ሂሳብ ለማውጣት ማለት ነው። ስንት መስኮት አለው፣ ስንት በሮች አሉት የሚለውም ነገር እሱ ከታወቀ በኋላ ነው የዚህን ሂሳብ ማወቅ የሚቻለው ማለት ነው። እንግዲህ ይህ አሁን የጠቀስኩላችሁ ሰባ በአራት ነው ብያቸዋለሁ። ሁለት በሮች እና ሁለት መስኮት፣ አራት በሮች እና ሁለት መስኮት ነ ያለው እንግዲህ እንደምትመለከቱት ይህ ለምሳሌ አሁን በምታዩት በዚህ ብረት የተሰራው አርባ ሺ ብር ነው የተሰራው ያ ማለት እንግዲህ ከዚህም ቀነስ የሚያደርጉ አሉ ማለት ነው። ብረቶች እንደ ምርጫችሁ ነው የሚሆነው። ከዚህም በላይ አለ። ስለዚህ አሁን ለምሳሌ ተነግራችሁ ደረጃ ሁለት በሚባል አይነት ብረት የተሰራ ነው ማለት ነው። ያን እንግዲህ ስታሰሩ እንደ ምርጫችሁ ነው የሚሆነው። ደረጃ አንድ ከሆነ ከዚህ በላይ ይኖረዋል። ጥንካሬው ተመሳሳይ ነው። የስፋት ጉዳይ ግን የብረቶቹ ይለያያቸዋል። ይህ ነው በቃ። ሌላ ነገር የለውም። ጥራቱ ይሄ ቆንጆ ነው። ብረቱ ጠንካራ ከሚባለው ነው። ነገር ግን የሚለያቸው ምንድ ነው? ከዚህ በላይ ያለ የምላቸው የስፋቱ ጉዳይ እንጂ፣ ይህ ብረቱ ደረጃ እንዲሆነ ብረት ነው። የሚለያቸው የስፋት ጉዳይ ነው። የምታዩት እንግዲህ በስሞል ነው የተሰራው። ይህንን ይመስላል። እናንተም እንግዲህ ማሰራት ስታስቡ ቤታቸው ተለክቶ ነው ሂሳቡ መታወቅ የሚችለው ማለት ነው። የመስታወትም እንዲሆን ካሬው ከታወቀ በኋላ ነው በካሬ ስንት ይመጣል፣ የሚለው ነገር የቤታቸው አሰራር እንዲሁም ቶፕ አለው የለውም፣ እነዚህ እነዚህ ነገሮች መታወቅ ይኖርባቸዋል ማለት ነው። ለዚህም ነው በተደጋጋሚ ስትጠይቁኝ እዛው ላይ ስለ በርና መስተዋት ዋጋ እዛው ላይ ምላሽ የማልሰጣችሁ እንደዚህ አይነት ነገሮች ስላሉ ነው። በቅርብ እንግዲህ የሚገጠም ቤት አለ እነሱ ቤቶች ሲገጠሙ ደግሞ ምክንያቱም ይህ ምሬት ነው። በተለይ አካባቢ ላይ ምሬቱ ቦታ ላይ ለሰራችሁ አሪፍ መረጃ ሆንላቸዋል። ምክንያቱም የበሮቹም የመስኮቶቹም ተመሳሳይ ነው። በዚ አይነት ዲዛይኖች ማስገጠሙ የማሰራት ብታስቡ የእነሱን ዋጋ የማስቀምጥላቸው ነው የሚሆነው ማለት ነው። ስለዚህ ይህ የምትመለከቱት ሰርቪስ ግን አርባ ሺህ ብር እየጨረሰ የሆነው እስከ ገጠመው ማለት ነው። በራሳቸው ትራንስፖርት ያመጣሉ ራሳቸው ገጥመው፣ በዚህ መንገድ አርባ ሺህ ብር የሚያስፈልጋቸው ይሆናል ማለት ነው። ስለዚህ ውድና የተከበራችሁ ተመልካቾች በር ማስገጠም ስታስቡ ቦታው ላይ ሄዳችሁ ብረቶቹን አይተው ወይም አይታችሁ ማለት ነው። ሀገር ውስጥ በተለይ ላላችሁ ብረቱን አይታችሁ፣ ጥንካሬውን የተገጠሙ ቤቶች አይታችሁ፣ ዲዛይኖችም ደግሞ በተለይ ትልቅ ቤት ፍሬንች በሮች አሉ እነሱ እነሱ ነገር የተለያዩ ዲዛይኖች አሉት። የበሩንም የብረቶችንም ጥንካሬ ከእነሱን አይታችሁ ነው እንግዲህ ማሰራት የሚኖርባችሁ አንደኛ ደረጃዎችም ስለሚለያያቸው ማለት ነው። እናንተ በምትፈልጉት ብረት ሲሰራም ዘንድ በዚህ መንገድ ብታደርጉ አሪፍ ነው የሚሆነው ማለት ነው። ሌላው ስለ መስተዋት በቅርብ የማቀርብላችሁ ነው የሚሆነው። ብዙ የሚገጠሙ ቤቶች አሉ፣ የተገጠሙም። ዋጋቸውንም እዛው ላይ እያንዳንዱ በዝርዝር በካሬ ስንት ነው የሚለውንም ጭምር የማስቀምጥላችሁ ነው የሚሆነው ማለት ነው። ቪዲዮውን ላይክ አድርጉት። በዚህ ቻናል እንግዲህ በጣም ብዙ በርካታ የስራ አይነቶችን የምታገኙበት ነው። ቤት ከመሰረቱ ከመስራት ጀምሮ የመረጋ፣ የውሃ ልክ፣ ሊሾ፣ ግርፍ፣ የቀለሞች እንዲሁም ኳርቲዝ የኮርኒስ አይነቶች ከአነስተኛ እስከ ከፍተኛ ድረስ ጅብሰም ኮርኒስ፣ ፕላስቲክ ኮርኒስ እና እንዲሁም አቅማችሁ ደግሞ እንዲህ ላለ መለስተኛ የሆኑ የጨርቅና የኬሻ ኮርኒሶች ጭምራሉ። እነሱንም ሙሉ መረጃ ወደዚህ የማቀርብበት ነው። የሁሉንም አቅም ያማከለ የሆነ ስራዎችን የመለቅበት ቪዲዮ ነው። ስለዚህ ማን ነው ቻናል ነው ስለዚህ ሰብስክራይብ ሳታደርጉ ለምትመለከቱ ሰብስክራይብ ብታደርጉ እጅግ በጣም ትጠቀሙበታላችሁ ማለት ነው። ሌላው ከዚህ በተጨማሪ የቤት ፈርሻዎች እንግዲህ አረቢያ መጅሊስ፣ እንዲሁም ደግሞ በቀላል ዋጋ የሚሰሩ የምትመለከቷቸው የቤት ፈርሻዎችንም ጭምር እያሰራሁ ከምትፈልጉበት ቦታ ላይ የማደርስላቸው ነው የሚሆነው። 30 ሺ ብር ባልሞላ እንደ ቤታችን ምሳሌ ሶስት ፍራሽ፣ አራት ፍራሽ ከነ ልብሱ በዳብል በሲንግል በምትፈልጉት ከነ ተካዮቹ ቤቢ ትራስ፣ ልብሶች በዳብል እንዲሁም ዞልያ በዚህ መንገድም ማሰራት ስታስቡ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ያማለት ቤታችሁን መፈረሽ ስታስቡና እንዲሁም ደግሞ የቤት እቃዎችም አልጋ፣ ክችን፣ እንዲሁም ደግሞ ቁምሳጥኖች፣ ቲቪ ስታንድ እንደተለያዩ የቤት እቃዎችንም ማሰራት ስታስቡ ብታናገሩኝ በአማና ጥራት ያላቸውን እቃዎች አሰርቼ ከዛው ከምትፈልጉበት ቦታ ላይ የማደርስላችሁ ነው የሚሆነው ከእናንተ የሚጠበቀው እንግዲህ ማዘዝ ብቻ ነው። የምትፈልጓቸውን እቃዎች ማዘዝ ነው። እኔ በስርዓት አድር አሰርቼ ቦታው ላይ አደርስላችኋለሁ። ውድና የተከበራችሁ ተመልካቾች እንግዲህ ለዛሬ ያስኩላችሁ መረጃ ይህንን ይመስላል። እንግዲህ በድጋሜ ሰብስክራይብ ሳታደርጉ የምትመለከቱ ሰብስክራይብ አድርጉኝ። በቅርብ እስ 50 ሺህ አስገቡኝ ማለት ነው። አሪፍ አሪፍ ነገሮች ነው እንግዲህ ማቀርብላችሁ። ዛዛታ ያለ እናንተ ተመልክታችሁ ደግሞ ምንም የማትጠቀሙበት ወይም እናንተ የማትጎዱበት የሆኑ ቪዲዮዎች ነው አይታችሁ ማለት ነው እንደውም ተጠቀሙበት አላችሁ ማለት ነው። አንደኛ የተለያዩ መረጃዎችን ታውቃላችሁ። የሀገራችን ላይ የእቃዎች ሽያጭ ስንት ብር እየተሸጠ ይገኛል፣ ህንፃ መሳሪያዎች፣ የተለያዩ ነገሮችን እንግዲህ በየቀኑ ባለው ነገር ነው የማቀርብላቸው። ስለዚህ ብዙ ነገር የምትገነዘቡበት ነው። ሰብስክራይብ አድርጉ ማለት ትፈልጋለሁ። በሌላ አሪፍ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማቸው ይብዛለኝ። ወሰላሙ አሌይኩም ወረህመቱላ ወበረካቱ